ሰላም ሰላም እንዴት ናችሁ? ውድ ኢትዮጵያ ቤተሰቦች ኢትዮጵያ ቤተ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ላይ የምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮጵያስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ ቴሌግራም፣ ዋትሳፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮጵያስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫቸውን ኢትዮ ቪስት አድርጉ እያለን ቪዲዮአችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ ደግሞ ዛሬ ይጄላችሁ እየቀረሁኝ የአማርኛ ፊደላትን ወደ እንግሊዝኛ እንዴት ነው ማንበብና መጻፍ የምንችለው የሚለውን በቻ ጠርና ምጥን ባለች ቪዲዮ ይጄላችሁ ቅርብ ያለሁ ቪዲዮውን እስከመጨረሻው እንድትመለከቱትና ጥሩ ቁም ነገር ልታገኙበት እንዲሁም እውቀት እንታገኙበት እያልሁኝ አሳስባለሁ፣ ወይ ከወዲሁ። ከዚህ በመቀጠል ቀጥታ ወደ ትምህርታችን እንሄዳለን። እዚ ላይ እንደምትመለከቱት አንደኛ ላይ የምናየው ማንኛውም ፊደል ላይ መጀመሪያ ላይ የምንጠቀመው ኢ ነው ብለናል፣ ካሁን በፊት በለቀቁት ቪዲዮ ማለት ነው። ኢ መጀመሪያ ላይ የምንጠቀመው ኢ ነው ከማን በስተቀር ከሃ በስተቀር ከሃ በስተቀር ኢ ነው የምንጠቀም ማንኛውም ፊደላት ስለዚህ ሁለተኛ ላይ ደግሞ ዩ እንጠቀማለን። ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ አይ ኤ፣ ስድስተኛ ላይ ምንም አይነት ቫወል ሌተር አንጠቀምም። ሰባተኛ ላይ ኦን እንጠቀማለን ማለት ነው። እሺ፣ ምሳሌ እዚ ላይ ፈ ይላል አይደል? ፈ ሲል ኮንሶናንት ሌተሯ የፈ ተነባቢ ኤፍ ነች። ኤፍ ከሆነች መጀመሪያ ላይ የሚወስዳት ማንን ነው ብለናል? ኤን ነው። ኤን ቫወል ሌተር ኤን እንወስዳለን። ስለዚህ ኤፍ ኤ ብለን እንጽፋለን፣ ፈ ብለን እናነባለን ማለት ነው። እሺ፣ ሁለተኛ ላይ የምጠቀማት ዩ ዩ ነች፣ ዩ ነች። ስለዚህ የፈተነባቢ ኤፍ ስለሆነች ከፈ እስከ ፎ ምንም አይቀየሩም። የሚቀየሩ ሞች ናቸው ሌተሮች ናቸው እንጂ ኮንሶናንት ሌተር ወይም ደግሞ ተነባቢዎች አይቀየሩም። ስለዚህ አሁን እዚህ ላይ ማን ወስዳለን? ኤፍ ዩ ብለን እንጽፋለን ፉ ብለን እናነባለን ማለት ነው። እሺ ሶስተኛ አይ አይ አይ ፊ ኤፍ አይ ኤፍ አይ ፊ ብለን እናነባለን። ኤፍ አይ ብለን እንጽፋለን ፊ ብለን እናነባለን። አራተኛ ላይ የምንጠቀመው ማለት ነው ኤን ነው። ስለዚህ ኤን ስንጠቀም ፋ፣ ኤፍ ኤ፣ ኤፍ ኤ ብለን እንጽፋለን ፋ ብለን እናነባለን። ፌ ስንል ደግሞ ኤፍ አይ ብለን እንጽፋለን ፌ ብለን እናነባለን ማለት ነው። ስድስተኛ ፍ ፍ ፍ ፍ ስንል ስድስተኛ ላይ ምንም አይነት ቫውል ሌተር ስለማንጠቀም ኤፍ ብቻ እናድርገና እንጽፍና ፍ ብለን እናነባለን ማለት ነው። ሰባተኛ ላይ የምንጠቀም ኦ ነው የምንጠቀም ስለዚህ ፎ ስንል ኤፍ ኦ ብለን እንጽፋለን ፎ ብለን እናነባለን። እሺ ቀጣይ፣ ጸ ፀ ስንል ቲ ኤስ ኢ ቲ ኤስ ኢ። እንግዲህ እዚ ላይ ምን መለከተው እኛ መጀመሪያ ላይ የምንጠቀመው ኢ ነው ብለናል። ኢ ወርዳለች። ተነባቢዋ የጸ ተነባቢ ቲ ኤስ ነች። ቲ ማ ኤስ ናቸው። ስለዚህ ቲኤስ ብለን ከጻፍን መጀመሪያ ላይ የምንጠቀመው ማለት ነው ኢን ስለዚህ አውርደን እዚህ ጋር ኢን እንጨምርበትና ጸ ብለን እናነባለን። እሺ ሁለተኛ ላይ የምጠቀመው ዩ ስለዚህ፣ ስለማይቀየር ቲ ኤስ ዩ ብለን እንጽፋለን፣ ጹ ብለን እናነባለን። ሶስተኛ ላይ አይ አይ ቲ ኤስ አይ ብለን እንጽፋለን ፂ ብለን እናነባለን። አራተኛ ኤን እንጠቀማለን ኤን እንጠቀማለን ቲ ኤስ ኤ ብለን እንጽፋለን ጻ ብለን እናነባለን ማለት ነው። አምስተኛ ላይ አይ ኢ አይ ኢ ቲኤስ አይ ኢ ብለን እንጽፋለን ሴ ብለን እናነባለን ማለት ነው። እሺ ስድስተኛ ላይ ስድስተኛ ላይ ምንም አይነት ቮል ሌተር ስለሌለው ስለማንጠቀመው ቲ ኤስ ብቻ ብለን እንጽፋለን ማለት ነው። እሺ ሰባተኛ ላይ ሰባተኛ ላይ የምንጠቀመው ኦን ነው ኦን ነው። ስለዚህ ጾ ስንን ቲ ኤስኦ ብለን እንጽፋለን ጾ ብለን እናነባለን ማለት ነው። እሺ ቀጣይ ፐ ፐ ስንል ፐ ስንል ኮንሶናንቷ ፒ ነች። መጀመሪያ ላይ የምንጠቀመው ማለት ነው ኢ ነው። ስለዚህ ፒ ኢ ብለን እንጽፋለን ፐ ብለን እናነባለን። ፑ ስንል ደግሞ እንግዲህ ቅድም እንደነገርኳችሁ በማንኛውም ሰዓት ኮንሶናንት ሌተር የሚባሉት አይቀየሩም። የሚቀየሩ እነማን ናቸው? ሆን ሌተሮች ነው፣ ደግሞ አናባቢዎች ናቸው። አናባቢዎች ናቸው የሚቀየሩ፣ ኮንሶናንት ሌተሮች አይቀየሩም። ምሳሌ ፐ ስንል ኮንሶናንት ሌተሯ ፒ ከሆነች ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ስተምንል ድረስ ሁሉንም እስከምንጨርስ ድረስ ፒ አትቀየርም። መጀመሪያ መጀመሪያ ላይ እንደምትመለከቷት እዚህ ላይ ኤምፒ ያለች እዚህ ላይ ኤምፒ ያለች ፒ ፒ ፒ እስከመጨረሻው ፒ ፒ ፒ እያለ ይሄዳል። ከዛ ምን ነው እኛ የምናደርገው ቮሌተሮች ይቀያየራሉ። አናባቢዎችን እንጨምርላቸዋለን ማለት ነው። አናባቢዎችን እንጨምርላቸዋለን። ምሳሌ ብዙ ቀላል የሆነ ነገር ነው። መጀመሪያ ላይ የምንጠቀመው ማንን ነው? ሁለተኛ ላይ የምንጠቀመው ማንን ነው? ሶስተኛ ላይ አራት፣ አምስት፣ ስድስት እና ሰባት ላይ የምንጠቀማቸው ቮወል ሌተሮች ወይም ደግሞ አናባቢዎች እነማን ናቸው? ብለን ከያዝንም በኋላ እኛ የሚጠበቅብን ማንን ነው? ኮንሶናንት ሌተሮች ማናቸው? ተነባቢዎች የትኛው የትኛው የየትኛው ተነባቢ ነው ወይም የትኛው የየትኛው ኮንሶናንት ሌተር ነው የሚለውን በደንብ አድርገን ካወቀን በኋላ ምንም የሚከብደን ነገር የለም። ምንም የሚከብደን ነገር የለም። ስለዚህ እዚህ ላይ ፑ ስንል ፒ ዩ ካለን ፑ ብለን እናነባለን። ፒ ስንል ፒ አይ ብለን እንጽፋለን፣ ፒ ብለን እናነባለን። ፓ ስንል ደግሞ ፒ ኤ ብለን እንጽፋለን፣ ፓ ብለን እናነባለን። ፔ ስንል ፒ አይ ኢ ብለን እንጽፋለን ፔ ብለን እናነባለን። ፕ ስንል ደግሞ ምንም አይነት ቦሌተር አንጠቀምም ፒን ብቻ እናስቀምጣለን ወይም ደግሞ እንጽፋለን ማለት ነው። ፖ ስንል ደግሞ ፒ ኦ ፒ ኦ ብለን እንጽፋለን ፖ ብለን እናነባለን። እሺ ሃ ሀ ሁ ሂ ሃ ሄ ህ ሆ ይለናል። እዚህ ላይ እንግዲህ ከዚህም በፊት እንደተነጋገር ነው፣ ከሀ በስተቀር ማንኛውም ፊደል መጀመሪያ ላይ ማንን ይወስዳሉ ብለናል? ኢን ይወስዳሉ። እዚህ ሀ ግን የምትወስደው ኤን ነው። መጀመሪያ ላይ የምትወስደው ኤን ነው። ስለዚህ ሃ ስንል ኤች ኤ ብለን እንጽፋለን፣ ሃ ብለን እናነባለን። ሃ ብለን እናነባለን። ሁ ስንል ደግሞ ኤች ዩ ብለን እንጽፋለን፣ ሁ ብለን እናነባለን ማለት ነው። ሂ ስንል ደግሞ ኤች አይ ብለን እንጽፋለን፣ ሂ ብለን እናነባለን። ሃ ስንል ደግሞ ኤች ኤ ብለን እንጽፋለን፣ ሃ ብለን እናነባለን። ሄ ስንል ደግሞ ኤች አይ ኤ ብለን እንጽፋለን፣ ሄ ብለን እናነባለን። ህ ስንል ደግሞ ኤች ብቻ ብለን እንጽፋለን። ለምን? ስድስተኛ ላይ ምን አይነት ቦል ቮወል ሌተር ስለማንጠቀም ማለት ነው። ኤች ብቻ ብለን እንጽፋለን። ህ ብለን እናነባለን። ሆ ስንል ደግሞ ኤች ኦ ብለን እንጽፋለን። ሆ ብለን እናነባለን። እንግዲህ ውድ ተመልካቾቻችን የዛሬውን ቪዲዮ በዚሁ መልኩ አጠናቀቅን። ከፈ እስከ ሀ ያሉትን ማንኛውም የአማርኛ ፊደላትን በቅደም ተከተል በሙሉ ተቀምጧል። በሌላም ቪዲዮ ቢሆንም ሁሉ በቅደም ተከተልም ሁሉ ሰርቼላችኋለሁ። እንግዲህ ይሄ ቪዲዮን በማስቆም እንደገና ደግማችሁ እየተመለከታችሁ በደንብ በመለማመድ ይኖርባችኋል። እንግዲህ በዛሬው ዕለት እጀላችሁም የቀረው ሁይ ቪዲዮ በዚሁ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።